ሰላም ጤና ስጥልኝ! የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ትግሉ ሰላምታ የደረሳችሁ አድማጮቻችን ተመልካቾቻችን፣ ለዛሬ ሐሙስ ምሽት ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ መረጃዎችንም እንድትከታተሉ በአክብሮት እጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ፣ በአማራ ክልል በተለያዩ ቦታዎች ላይ ጦርነት ቀጥሏል። እንግዲህ በአማራ ክልል በአራቱም ቀጠና ጦርነቱ የቀጠለበት ሁኔታ ነው ያለው። አብዛኛው የአገዛዝ ወታደሮች ወደ ወረዳ ከተሞች በመሄዳቸው የፋኖ ከተማ ወይም ፋኖ የተቆጣጠራቸው ቦታዎችን፣ እንዲሁም ፋኖ ያለበትን ቀጠና በከፍተኛ የሰው ኃይልና መከናዝ ከበባ እናደርጋለን ብሎ የሚያደርጉት እንቅስቃሴ ወደ ካምባቸው በሚመለሱበት ጊዜ የፋኖ ኃይሎቹ ያደጉበትና የዋሉበት ሰፈር ስለሆነ ደፈጣ ሰርቶ በደፈጣ ውጊያ በርካቶችን ዋጋ እያስከፈሉ ያለበት ሁኔታ ነው ያለው በክልሉ ላይ በአሁኑ ሰዓት። ይሄ ሆኖ ሳለ እንግዲህ በርዕሰ መዲናዋ ባህር ዳር የሃይማኖት ጉባኤ እየተደረገ ይገኛል። እነዚህንም ሰፋ ባለ ሁኔታ እናያለን። በዚህ ጉባኤ ላይ ምንድነው የተነሳ የምልሆንም በርካታ ጉዳዮችን እናያለን። በአማራ ክልል እንግዲህ ጦርነቱ ቀጥሏል። የሀገሪቱ ብሔራዊ ጦር ወደ ክልሉ ገብተው ንጹሐን እንገሏል። የቀሩትንም ደግሞ በፋኖች ተማርኳል። ሌላው ቆስሏል፣ ሌላው ተማርኳል። ውጊያው እንግዲህ አሁንም በቀጠልበት ሰዓት የአማራ ተወላጆች በድሮን እየተገደሉ ባለበት ሰዓት የክልሉ ርዕሰ መስተዳደር አቶ አረጋ ከበደ ሰላም ያመጡ መሪ ናቸው ተብሎ ሽልማት ተሸልሟል። የሰላም ሜዳሊያ ሽልማት ተሰጥቷቸዋል። እንግዲህ በመከላከያ ሰራዊት ክልሉን እያስገደሉ ስለሚገኙ ሽልማቱ በዚህ ረገድ ነው የተሰጣቸው እንጂ ክልሉ ላይ ምንም አይነት ሰላም የለም። አገዛዙም ቢሆን በርካታ ወታደሮችን ዋጋ የከፈለበትና በርካቶች የተማረኩበትና ሌሎቹ ቆስሎ ሆስፒታል እንደሚገኙና ሌሎቹ ተማርኮ ደግሞ በፋኖ አማካኝነት ወደ ቤተሰቦቻቸው ማመለሳቸውን ከአካባቢ የሚወጡ መረጃዎች ይጠቁማሉ። አላው የኢትዮጵያ ሕዝብም የሚያውቁ ጉዳይ ነው ስሉ በርካቶች በዚህ ጉዳይ ላይ ሀሳባቸውን እያሰነዘሩ ያረጋ ከበደ ሽልማት የፌክ ነው ስሉ እንግዲህ ትችታቸውን ሰንዝሯል። ከዚሁ ጋር ተያይዞ የሃይማኖት አባቶች በዚሁ ወደ ክልሉ ርዕሰ መዲና ባህርዳር ገብቷል። አቡነ አብርሃም እንግዲህ በዛው እንደሚገኙ የተገለጸው እንግዲህ አቡነ አብርሃም ሀዘናችን ቅጣቷል ብሏል። ይህ ዘመን ለእኛ ከባድ እናው ነው ያሉ እንግዲህ አቡነ አብርሃም ፖለቲካን ከሃይማኖት ሳንቀይጥ በጋራ እንቁም ሲሉ ጥሪ ያቀረቡበት ሁኔታ ነው ያለው። እንግዲህ አቡነ አብርሃም የባህርዳር እና የሰሜን ጎጃም ሀገረ ስብከት ልቃነ ጳጳስ እና የቅዱስ ሲኖዶስ አባል አቡነ አብርሃም ጥሪ አቅርቧል። ጉባኤው ለሶስተኛ ቀንም የቀጥለበት ሁኔታ ነው ያለው። አድማጮቻችን፣ ተመልካቾቻችን እንደምትመለከቱት እንግዲህ ኢብራሂም ቱፋም ሀጅ ኢብራሂም ቱፋም የእስልምና ጉዳዮች ኃላፊ የሆኑት እዛው ተገኝቷል። እንደውም ከአረጋ ከበደ ጋር በጣም በቅርበት ነው እንግዲህ ጉባኤውን እያካሄዱ የሚገኘው። ሌላው አድማጮቻችን ወደ ደቡብ ክልል የሚወስደን መረጃ ነው እንግዲህ። መፈንቅለ መንግስትም ለመፈጸም አስቧል የተባሉት ይህ ባለስልጣን የመከሰስ መብታቸው በዛሬው ዕለት ተነስቷል። የሲዳማ ክልል ሰላም እና ጸጥታ የቢሮ ኃላፊ የነበሩትም አቶ አለማየሁ ጢሞቴዎስ በህገወጥ መሳሪያ ግዢ ላይም ተሰማርቶ ነበር ተብሏል። እንግዲህ ዛሬ የመከሰስ መብታቸው ተነስቷል። ምን የተባለው ስልጣንን ያለ አግባብ በመጠቀም ሰዎችን እያሰሩ የታሰሩ ሰዎችንም ለማስለቀቅ የእጅ ማንሻ በደንብ ይቀበሉ እንደነበረ መረጃ ተደርሶባቸዋል። በርካታ ገንዘብም ሰብስቧል ሲሉ እንግዲህ ጥቆማ አድርጓል። አለማቶቻችን፣ ተመልካቾቻችን በሌላ መረጃ ከሁለት መቶ አርባ ሁለት በላይ ሰዎችን ይዘው ሲበር የነበረው የህንድ አውሮፕላን በዛሬ ሁለት አደጋ ገጥሞታል። አውሮፕላኑ ተከስክሷል። የበርካታ ሰዎች ህይወትም እንዳለፈ ነው መረጃ ምንጮች መረጃን እያወጡ የሚገኙት ሆስፒታል። ውስጥ ገብቶ ቆማ ውስጥ ከሚገኙት ውጭ 110 ሰዎች ህይወታቸው አልፏል ሲሉ ከአካባቢው የሚወጡ መረጃዎች አመላካች ናቸው። እንግዲህ ከህንድ ወደ ለንደን ሲበር የነበረው የህንድ አውሮፕላን 12 የበረራ ሰራተኞችን ይዞ እንደነበር እና 169 የህንድ ዜጎች በውስጡ እንደሚገኙ እና 53 የእንግሊዝ ዜጎች አሉ ተብሏል። ሰባት ፖርቹጋል እና አንድ ካናዳዊ ዜጋ እንደሚገኝበትም የመረጃ ምንጮች መረጃን አውጥቷል። የህክምና አገልግሎት ጥረት እየተደረገ እንደሚገኝ ተገልጿል። አንዳንዶቹ ሆስፒታል ከገቡ በኋላ ነው እንግዲህ መዳን አቅቷቸው እስከዘ ወዳኛው ያሻለቡ ያሉት በርካቶች ሐዘናቸውን ገልጸዋል። አድማጮቻችን፣ ተመልካቾቻችን እንግዲህ ምንም ነገር ማድረግ አይቻልም። ለሟች ቤተሰቦች መስናናትን እንመኛለን። ከእንደዚህ አይነት አደጋ ፈጣሪ ጠብቀን። በተለይ የአየር በረራ ላይ የሚደርሱ አደጋዎች እጅግ በጣም ከባድ ናቸው። አድማጮቻችን፣ ተመልካቾቻችን ምንም አይነት አማራጭ ያለለበት ነው። የመኪና አደጋ ብዙ አማራጮች እንኳን ቢኖሩት የአየር አደጋ ግን ምንም አይነት አማራጭ የሌለበት ሁኔታ ያለበት ሁኔታ ነው ያለው። አይታችሁ ከሆነ በአየር በረራ ሂደት ውስጥ ህጉ ብልሽት ቢገጥም እና አደጋ ቢመጣ ራስህን ለማሞት የምታዘጋጅበት መንገዶችን ብቻ ነው የምታዘጋጀው። ሰውነት እንዳይበታተል ተሰብስበ አንገትን ጉልበት ላይ አድርገ ራስን ሰብሰብ አድርገ ነው ራስን የምታዘጋጀው። በጣም አደጋው ከባድ ነው። ምናልባት የዝላ አይሮፕላኖች እንኳን ቢሆኑ ያው ራስን ማዳን ይቻላል። ነገር ግን በህዝብ በረራ ረገድ የሚሰለፉ ፓይሎቶች እንዲህ አይነት ፍቃድ አይሰጣቸውም። የመውረጃ ጃንጥላም አይፈቀድላቸውም። ምክንያቱም ይሄንን አማራጭ ተጠቅሞ ዜጎችን አደጋ ላይ ይጥላሉ፣ በተቻለ መጠን ዜጎችን ማዳን አለባቸው በሚል እሳቤ ፓራሹት አይጠቀሙ እና በጣም ከባድ ነው። ሌላው አድማጮቻችን እጀረናሉ ህዝቡ ፋኖን እየደበቀ እንዳንመታ አድርጎናል ሲሉ ህዝብን የወቀሱበትና ህዝብን የከሰሱበት ሁኔታ መኖሩ ተሰምቷል። የሰሜን ምስራቅ እዝ አዛዥ ጀነራል ሻምበል ፈረደ ነው ህዝቡ ፋኖን ደብቋል ብሏል። እንግዲህ አብይ አህመድ ባለሀብቶችን ሰብስቦ እንግዲህ ሽፍታን ሎጂስቲክ እና ድጋፍ እያደረጋችሁ ሰላምን ለምን ትጠይቁኛላችሁ ብሎ ሰሞኑን ሲናገር ነበር። እንግዲህ የጎባጣ አሽከር ራሱ ጎባጣውን ይመስላል እንደተባለው አብይ አህመድን ለባለ ሀብቶቹ የተናገሩትን ንግግር አሁንም እንግዲህ ጀነራል ሻምበል ፈረደም ህዝቡ ፋኖን ደብቋል፣ ፋኖን እንዳንማታ ያደረገው ህዝቡ ነው በማለት በህዝቡ ላይ ያሳበቡበት ሁኔታ መኖሩን ተገልጿል። እንግዲህ ሁለት ዓመት ከተዋጉ በኋላ ነው እንግዲህ ይሄንን ነገር አሁን ወደ ህዝብ ያዞሩ በሌላ መረጃ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ሰሞኑን በተደረገው የበይነመረብ በተደረገው ውይይትን ተከትሎ እንዳትወሰዱብን ስሉ ከንቲባ ጥሪ አቅርቧል። የመንግስት ሰራተኞችን ሰብስቦ ነው እንግዲህ ከንቲባ ዳኔች አቤቤ ልመና የገቡት የመንግስት ሰራተኞች ልባች እንዳይሰረቅ ስሉ ተማስኗል። ትዕይንቱ ስጋት እንደፈጠረባቸው እንግዲህ የተመለከትንበት ሁኔታ መኖሩን ነው አድማጮቻችን፣ ተመልካቾቻችን የተረዳ ነው። እያንዳንዱ የብልጽግና ባለስልጣናቶች የተለያዩ ቦታዎች ላይ ህብረተሰቡን፣ የመንግስት ሰራተኞችን፣ ካድሬዎችን በመሰብሰብ ሰሞኑ ሲደረግ የነበረው ህዝቡ እንዳይሸወድና ይሄንን ጉዳይ በግምት ውስጥ እንዳያስገባና እንዳይነሳሳ ከፍተኛ ጥረት እያደረጉ ይገኛሉ። በተደጋጋሚ ስብሰባዎች እየተደረጉ ይገኛሉ። መንግስት ሰራተኞቹም ሀሳባቸውን እንዳይቀይሩና ከውስጥ መፈንቅለ መንግስትን ኮላፕስ ለማድረግ ከፍተኛ ስራ እየተሰራ እንደሚገኝና ይሄ ትዕይንተ የተደረገው የሚዲያ ከፍተኛ ተመልካች የተገኘበት ከመቶ ሺህ በላይ ሲከታተሉ የነበሩት እንግዲህ ኔትወርክን አጥፍቶ ብዙ ብዙ ነገሮችን ለመስራት ሙከራ አድርጎ ነበር። ነገር ግን አልተሳካም። የራሳቸው አባል የሆኑትም የብልጽግና አመራሮችም ጥሪ ተደርጎላቸው ግብዣ ቢደረግላቸው በዚህ ግብዣ ላይ ሳይገኙ ቢቀሩም በኋላ ላይ ግን አንዳንድ አስተያየቶችን እየወጡ መስጠት የጀመሩበት ሁኔታ ነው ያለው። እነ ዳንኤል ክብረት እና እንግዲህ ለገሴት ሁሉም በዚሁ የታደሙበትና መልስ የመስጠት ሂደት ላይ የተሰለፉበት ሁኔታ ነው ያለው ይሄ በደንብ እንዳስጨነቃቸው በቂ ማሳያዎች ናቸው። እንግዲህ እና ዳኔቻ ቤዴ በተዘዋዋሪ ስብሰባ እያደረጉ ይሄንን ነገር የማክሸፍ ስራዎች እየተሰራ ይገኛል። እንግዲህ በዚህ ጉባኤ ላይ እንግዲህ አሁንም ጠንክሮ መቀጠል አለባቸው። የማህበረሰቡ የሚዲያ ሰዎች፣ ተቃዋሚ ፓርቲዎች፣ ሁሉም በአንድነት ጣት ከመነሳሳት እና እከሌ ለምን ቀረበ፣ ከእከሌ ጋር ለምን ተነጋገረ የሚለውን ወደ ጎን ትተን ምን ያክል እንዳስደነገጡ እንኳን ማየት ይቻላል። አድማጮቻችን፣ ተመልካቾቻችን ይሄ ነገር መቀጠል አለበት ያሉ በርካቶች ናቸው። በሌላ መረጃ ሰሞኑን ከጤና ባለሙያዎች ጋር ተያይዞ በስራ ማቆም አድማ ውከትና ብጥብጥ ፈጥሯል ተብሎ የታሰሩት ዶክተር ዛሬ ተፈቷል። ዶክተር ማህሌት ቡሽ ናቸው እንግዲህ የተፈቱት። አድማጮቻችን፣ ተመልካቾቻችን እንኳን በሰላም ተፈቱ ለማለት እንወዳለን። ትግሉ ይቀጥላል። እንግዲህ ተቃውሞም ይቀጥላል። የአክሞቹ ጥያቄ እስካሁን መልስ አላገኘም። መልስ እስከሚያገኝበት ጊዜ ድረስ እንደሚቀጥል ነው እንግዲህ መረጃዎች ሲወጡ የሚገኙት። እንግዲህ በሀገራችን ውስጥ እየተደረገ ያለው እንቅስቃሴ በጣም የሚገርም ነው። ብልጽግናዎች የሚሰሩት ስራም በጣም አስገራሚ ነው። ክልሉ በአንድ እግር ቆሞ አንዳንድ ቦታዎች በስተቀር ከቦታ ወደ ቦታው እንኳን ሄደው ህዝብን ማነጋገር ባልቻሉበት ዋና ከተማዋን እና የዞን ከተሞችን ብቻ ተቆጣጥሮ ሰላም ያመጣ የሰላም አባት ነው ተብሎ የሰላም ሽልማት ያገኙት አረጋ ከበደ እኔ እሳቸውም ቢሆን ሽልማቱን አልቀበልም። ምክንያቱም የአማራ ህዝብ እየሞተ ነው። የአማራ ህዝብ እየተገደለ ነው። የአማራ ህዝብ እየተፈናቀለ ነው። የአማራ ህዝብ ችግርና መከራ እየደረሰበት ይገኛል። እየተደፈረ ነው። የአማራ ህዝብ ተዋርዷል። ይሄንን የተዋረደ ህዝብ ፊት ቆሜ ጥሩ ስራ ሰሪቻ አለው ብዬ እኔን ሽልማት አልቀበልም ያሉት። በርካቶች ሐሳብ አስተያየትን ሰጥቷል በአቶ አረጋ ከበደ ሽልማት ዙራ። አድማጮቻችን፣ ተመልካቾቻችን ሰዎች ለምን ተሸለሙ? ሰዎች ለምን አገኙ? እያልን አይደለም። በትክክለኛና በእውነተኛ ስራ ቢሸለሙ ደስ ይላል። ነገር ግን ማንን ነው የሚያታልሉ? አረጋ ከበደ እንደተታለሉ እና እያታለሏቸው እንደሆነ እንኳን መረዳት ያልቻሉበት ሁኔታ ነው ያለ እውነት። ክልሉ ላይ ሰላም መጥቷል ወይ? አረጋ ከበደ ለሰላም በአማራ ክልል ላይ የተደረገ ላለው ጦርነት ስራ ድርሻቸው ምን ነበር? ምንድነው የሰሩት ሚና ምን ሰርቷል? የትኛውን አካባቢ ላይ ሰላም እንዲመጣ አድርጓል? ትልቁ ጥያቄ ይሄ ነው። ይሄ ነው በርካቶችንም እያነጋገረ የሚገኘው። አድማጮቻችን ተመልካቾቻችን፣ በተመሳሳይ ፕሮግራም እና ምርሃ ግብር እንገናኛለን። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። መልካም ምሽት።